እንግዲህ ልጁ አለቀቀም ማለት ነው። የዛ ጊዜ የመጨረሻ ቪዲዮ ይሄ ሰውዬ ከደበደበው በኋላ ወይም ሽውጥ አውጥቶ ምናምን በጣም ብዙ አስፈራርቶት፣ እሱ ደግሞ የሚሰራውን ስራ እውነተኛ እንትኑን ምንድን ነው ሌላ ሰውም እያስቆመ እንትን እንደሚል እንግዲህ ቪዲዮዎቹን የተለያየ አሳየቸው። ራሱ ሊያምነኝ አልቻለም ብሎ በጣም ጎርቶት ነበረ። ከዛ በኋላ እንግዲህ ከፍቅረኛው ጋር ለተወሰነ ጊዜ ቪዲዮ እየለቀቁ ነበረ። ከዛ ከልጁ ከመተው በኋላ ማለት ነው ሁለለሁለቱ ለሁለቱ ነው እየሰሩ ነበረ። በመሀል ደግሞ እንግዲህ ፍቅረኛው ደግሞ የተባለችው ምንድን ነው ያደረገችው እሱ ፍቅረኛ አለኝ እያለ ለእኛ ሊያስተዋውቅ ለተመልካቾች፣ በጠዋት ሂዶ እንትኗ መሰለኝ ልደቷ መሰለኝ ቀኑ ኬክ ምናምን ይዞ ሂዶ ልደቷን ሊያከብርላት ይዞ ሲሄድ እሷ ደግሞ ከሌላ ወንድ ጋር ጠበቀችው። በዛ ሰዓት ደግሞ በጣም ትልቅ እንትን ገብቶ ነበር። ይሄ ልጅ እንግዲህ እንደዛ እንደዛ እያለ ልጁ በጣም የንትኑ ይሄ በፊት የሚሰራውን እንትን ምንድን ነው ሰው እያስቆመ ምናምን በቃ እሱን ተወ። ምክንያቱም ከሱ በላይ ምንድን ነው ከኔ በላይ ምንድን ነው ከኔ በላይ ንፋስ ነው የሚባለው እሱ ህይወቱን የሚያሳጣው ከሆነ ልጁ ቪዲዮ ስለተወው እኔ በጣም ደስ ብሎኛል። ምክንያቱም በጣም ብዙ ስቃይ እያደረሱበት ነው እየተመታ ስንት ስንት ነገር እያደረጉት ስለሆነ በዛም ይመስለኛል ያንን ቪዲዮ ያቆመው። ግን ከሌላ ከጓደኛው ጋር እንደዚህ ፕራንክ ምናምን እየሰሩ ለተወሰነ ወራት እየሰሩ ነበር። አሁን ከነጭራሹ ደግሞ ምን እንደሆነ ባልታወቀው ሁኔታ ልጁ ከሶሻል ሚዲያ በየዩቱብ በየቲክቶክ በየተለያየ እንትን አየው ነበር። አሁን ላይ ደግሞ ጠፍቶ ይሄ ልጅ ምን እንደሆነ እንግዲህ ፈጣሪ ነው የሚያውቀው። አብዛኞቻችን ሶሻል ሚዲያ ላይ የሚጠቀሙ ወንድሞቻችን እንግዲህ ሲመጡ ሁልጊዜ ሰፊ ብለን እንቀበላቸዋለን። ደግሞ ሲጠፉ ደግሞ አንዳንዶቻችሁ ምናልባት የረሳችሁት ልትኖሩ ትችላላችሁ ግን ልጁ የሚረሳ ልጅ አይደለም። በጣም ብዙ እንትኖች፣ ጉዶች እያወጣ የነበረ ባልና ሚስት መተማመን በሌለበት አንድ ቤት እየኖሩ እየነበሩ ልጅ እያላቸው ከሌላ ወንድ ልጅ የለኝም ብለው የሚክዱ እንዲሁም የባል ወንድ ጓደኛ ይዛ የምትማግጥ። በስልካቸው ምክንያት ነው እንግዲህ። ይህም ሁሉ ጉድ እያወጣባቸው የነበረው ብዙ ነገር እየሰራ ልጅ ነው። አሁን ደግሞ ድንገት እንደዚህ ሲጠፋ ልጁ በሰላም ነው ወይም ማለታችን የንትን ያለ ይመስለኛል። እንደውም በሱ ቪዲዮ እንደውም ልውል ጋም ይታወቃሉ፣ ዘላለም ጋም ይታወቃሉ። ልውል ጋር እንዳልኳችሁ እዚህ በፊት ልውል ትንሽ ታሞ ሳለ እየተንከባከበው ነበረ። ከሱ ጋር ቪዲዮም አንዳንድ ሁለት ሶስት ቪዲዮ መሰለኝ በተከታታይ ሲለቁ ነበረ። እንግዲህ ከዛ በኋላ እንግዲህ ይሄ ልጅ ምን እንደሆነ አላቅም። እንልውልም በዚህ ጉዳይ አውርተው አያውቁም። ምክንያቱም እነሱ ከኛ ከተመልካቾች ይልቅ እነሱ ያው በውስጥ ስለሚያወሩ ያው እንግዲህ ምን እንደሆነ ፈጣሪ ነው የሚያውቀው። ልጁ ምን እንደገጠመው ፈጣሪ ነው የሚያውቀው። እኔ እውነት አንዳንድ ጊዜ ሶሻል ሚዲያ ላይ እየመጡ ከዛ ደግሞ የሆነ ሲጠፉ እኔም ብቻ ይመስለኛል። እኔም ብቻ አይመስለኝም የሚያስጨንቀኝ እናንተንም ይመስለኛል። የሆነ ሰው ሲጠፋባችሁ ልክ እንደ እንትን አይጨንቃችሁም? ለምዳችሁት ምናምን ከሆነ ቀናት በኋላ ልም ሲልባችሁ በጣም እኔ እኔ እንጃ ብቻ እግዚአብሔር ይሆናቸው። በመጀመሪያ የሰው ልጅ ያው ያ እንትን ይላል ሲጠፋ የሆነ ሰው ሲጠፋባችሁ ትፈልጋላችሁ። በተለይ በእንደዚህ አይነት ስራ የሚሰሩ ሰዎች ትንሽ ያሳስባሉ ሲጠፉ፣ ምክንያቱም እነሱ ከካሜራ ጀርባ ስንት እንትን እንደሚመጣባቸው እነሱና ፈጣሪ ነው የሚያውቁት። ይሄንን ስራ ሲሰሩ ብዙ ነገር ያጋጥማቸዋል፣ ማስፈራሪያ እንዳልኳቸው አዲስ ምንድን ነው አራዳ አዲስ አራዳ የሚሰራውን ልጅ ነግሬያችኋለሁ፣ በምን አይነት ጭንቀት ውስጥ እንዳለ በሰው ብሎ በሰው እንትን በሰው ይሄን የሰውን እንትን ለማበስ ብሎ የገባበት እሱ አሁን መውጫና መግቢያ አሳጥተውት እያስፈራሩት፣ እንግዲህ ልጁ ቪዲዮ እንዳይሰራ አድርገውታል። ሶ አሁን ይሄ ልጅም ምን ማለት እንደ አዲስ አራዳ እንደዚህ ቪዲዮ እንዳይሰራ ግተውት ወይ የሆነ አድርገውት ሊሆን ይችላል ብዬ አስብኩኔ። ምክንያቱም ለምን እንደሆነ ታውቃላችሁ፣ እንደዚህ አይነት ስራ የሚሰሩ ሰዎች ሁል ጊዜ በውስጥ ጥላት ይበዛባቸዋል እና እውነትን ስለሚ ሁል ጊዜም እውነት የሚያወራ ሰው ያው ኢትዮጵያ ውስጥ እንደምታዩት አይወደድም። ውሸት የሚያወራ ሰው ነው ሁል ጊዜ እውነተኛ እንትን እና እውነትን ይዘው ስለሚጋፈጡ እነሱ ደግሞ ብዙ ጊዜ ስቃይ የሚበዛባቸው በእንደዚህ አይነት ስራ የሚሰሩ ወንድሞቻችን ናቸው። ሲጠፉ ደግሞ በጣም ያስጨንቃል። ይሄ ልጅ ደግሞ በጣም ረጅም ጊዜ ነው እንግዲህ ቪዲዮ እያለቀቀው ዩቱብ ላይ ብቻ ሳይሆን በየቱብ በምንድን ነው በቶክቶክም ሆነ በፌስቡክም በተለያዩ ሶሻል ሚዲያ ላይ እንግዲህ ይጠቀም የነበረ ልጅ ድንገት እንደዚህ ልም ሲል ከሚዲያ ላይ ትንሽ ያሳስባል ጉዳዩ። ምንድን ነው የት ሂዶ ነው ልጁ? በሰላም ነው ብላችሁ ትጨነቃላችሁ? ምክንያቱም በተከታታይ ስታዩት የምት የለመዳችሁ ሰው ሲጠፋባችሁ ይጨንቃል። እና እንግዲህ ምን እንደሆነ ፈጣሪ ነው የሚያውቀው። በተቻላችሁ አቅም እስኪጠይቁ እናንተም እንደዚህ ልጁን የምታውቁት በዛ ጠገባችሁ ወይ ብቻ አዲስ አበባ ወይም ኢትዮጵያ ውስጥ ያላችሁ እንግዲህ ካላችሁ የኔን ቪዲዮ የምትመለከቱ ሰዎች ልጁ ምን እንደሆነ ወይስ እንትኑን ዩቱቡን አቁም መሆን ከሆነ። እኔ አንዳንድ ጊዜ በጣም የሚያናድዱን የሶሻል ሚዲያ ተጠቃሚ ሰዎች ሲፈልጉ ይመጣሉ፣ ሲሄዱ ደግሞ ሰው ተመልካች ይጨነቃል ብለው አያስቡም። እውነት ዝም ብላችሁ ካያችኋቸው፣ በቃ ሲመቻቸው ይመጣሉ፣ ካልተመቻቸው ይጠፋሉ። ለተመልካች ከስንት አንዶች ናቸው ክብር ያላቸው? ሌላው እኔ እንጃ የእውነት አንቺ ልክ እንደ ቤተሰቦች ሆነሽ ስትጨነቂላቸው እነሱ ግን ከምንም የማይቆጥሩ ከሆነ በጣም አስቸጋሪ ነው። እንግዲህ ይሄ ልጅ እሱ ስለጠፋ ፈላጊ የለኝም ብሎ ከሆነ እንግዲህ ልክ እንደ እኔ ሰዎች ትኖራላችሁ፣ ልጁ ምን ሆኖ ይሆን እያላችሁ በውስጣችሁ ራሳችሁን የምትጠይቁ አብዛኞቻችሁም እንግዲህ በሱ ቻናል የተከታታይ ድራማ እየለቀቁበት ነው ብያችኋለሁ። በሱም እየገባችሁ ኮሜንት የምትጽፉትም ልጆች እያየዋችሁ ነበር። እሱ ምኑን ሆነው የት ሂዶ ነው እያላችሁ በኮሜንት ስር እየጻፋችሁ እየጠየቃችሁ ነበር። ግን ማንም ሰው እየመለሰ አይደለም። አንደኛ ነገር እሱ ስላልመጣ ይሄ ቪዲዮ ራሱ ብዙም ሰው አይላቸውም። ምክንያቱም የለመዱት ሰው እንጂ የሆነ አዲስ ሰው ሲመጣባቸው ተመልካችም የለም ማለት ነው። እና ምን እንደሆነ አላውቅም፣ ብቻ እግዚአብሔር ይጠብቃቸው። እኔ በእንደዚህ አይነት ስራ የሚሰሩ ወንድሞቼ ትንሽ የእውነት ከሰው ጋር ስለሚያነካካቸው ሲጠፉ ትፈራላችሁ፣ ምን አድርገዋቸው ምኑ ነው ይሆን ብላችሁ ራሳችሁን እንትን እንድትሉ ያደርጋል እና እግዚአብሔር ብቻ ባሉበት ይጠብቃቸው ክፉ ነገር ያርቅላቸው ነው የምለው። ለሰው ልጅ መልካም ነው የሚሰሩ እነሱ በጣም የተደበቁ ሚስጢሮችን እውነትን እያወጡ እያጋፈጡ ከውሸት ጋር የሚኖሩ ሰዎች በጣም ብዙ ነበሩ። ከነሱ ጋር እውነትን እያወጡላቸው ከእውነት ጋር እንዲኖሩ እያደረጉ እና ለእንደዚህ አይነት ሰዎች ደግሞ ማመስገን ያለብን ይመስለኛል። ስንት መልካም መልካም የሚሰሩ ሰዎች አሉ። በጣም ብዙ በጣም ብዙ ማለት ነው። ተነግሮ ተነግሮ የማያልቅ እንትናቸው፣ ታሪካቸው ማለት ነው። እና ለእንደዚህ አይነት ሰዎች ደግሞ የሆነ ነገር ሲጠፉ ይጨንቃል። ብቻ እግዚአብሔር ይጠብቃቸው ነው የምለው። ቢያንስ ከተቻለ እንግዲህ የሆነ ቦታ ከሄዳችሁ ወይ ብቻ እንዲህ ከተካተመቻችሁ ቪዲዮ ያለመቅረጽ ከስር ኮሜንት መጻፍም አለባችሁ። ስትጠፉ ሰው ይጨነቃል፣ ተመልካች ይጨነቃል ብላችሁ ብታስቡ አብዛኞቻችሁ ደስ ይለኛል። የሆነ ችግር ስትገቡ ብቻ ሶሻል ሚዲያ ላይ መታችሁ እንዲሆንኩ ከምትሉ የጠፋችሁበትን ምክንያትም ብትናገሩ የተሻለ ነው ብዬ ነው ማስበው። ያው ሰው ነሽ፣ ሰው የለመድሽው ሰው ሲጠፋብሽ ይጨንቃል። ለምን የኔ ብቻ አይደለውም፣ ሁላችሁም ይመስለኛል የለመዳችሁ ሰው ሲጠፋባችሁ በተለይ ረጅም ጊዜ ቪዲዮ ካለቀቀ ትንሽ የሚከብድ ይመስለኛል። ለዛም ነው እኔ ዛሬ በዚህ ልጅ ቪዲዮ የመጣውላችሁ። እንግዲህ የምታውቁትም ካላችሁ እንግዲህ ሼር እያደረጋችሁ ቪዲዮ ላይ ካደርጉ በምንድን ነው ብዙ ተመልካች እንዲኖረው እና ለሰዎች እንዲዳረስ። ልጁ ምን አይነት ሁኔታ እንዳለ እንግዲህ የሚያውቅ ሰውም ካለ ኮሜንት ስር ጻፉ። ስትገቡ ቪዲዮን ላይክ እያደረጋችሁ ጀምሮ አብዛኞቻችሁ ላይክ ለማድረግ እጅግ በጣም በጣም በጣም ተቸግራችኋል። ለምን እንደሆነ አላውቅም። ላይክ ብታደርጉ ለእናንተ ዜሮ አምስት ሳንቲም አይቀንስባችሁም። ይቅርታ ዛሬ ትንሽ ጉንፋን ይዞኛል፣ ለዛ ነው ሺ እና፣ ስትገቡ ላይክ አድርጉ ፕሊስ። አብዛኞቻችሁ ላይክ ሳታደርጉ ነው የምትወጡት፣ እየገባችሁ ነው የምትወጡት ብታረጉ ለእኔ ይጠቅመኛል ለእናንተ ደግሞ ምንም ነገር አይጎዳችሁም ማለት ነው። ሰላም እና ፍቅር ተመኞላችሁ የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ እንዳልኳችሁ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱን። በቅርቡ አስር ሺህ ሰብስክራይብ ለመግባት እየገባን እየገባን እየገባን እየገባን እየገሰገስን ነው። ግን ላይክ ብታረጉ ሰብስክራይብ ብታደረጉ በዚህ አንድ ወር ውስጥ እንገባ ነበር። ግን አብዛኞቻችሁ ለምን እንደሆነ አላውቅም እየረሳችሁ ሊሆን ይችላል። ብቻ ለማንኛውም ሁላችሁንም ከልብ ነው ማመሰግነው። ፈቅዳችሁ እንደወዳችሁ መጣችሁ ስለምትከታተሉኝ ከልብ ከልብ ነው ማመሰግነው። ሰላማችሁ ይብዛልኝ ነው የምለው። የዛሬው ቪዲዮ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ፣ እንወዳችኋለን። ባይ ባይ።